እንደምን አላችሁ የተወደዳችሁ የቻናላችን ተከታታዮች ስለምታደምጡን እጅግ እናመሰግናለን። የሪያል ማድሪድና የአርሰናል የሳንቲያጎ ቤርናቤው የመልስ ጨዋታ በሩብ ፍጻሜ ሲደረግ ከአርሰናል በኩል በስፔን ብዙሃን መገናኛዎች ጎላ ያለ ትኩረት የሳበው ተጫዋች ባለፈው ክረምት ከላ ሮሃ ጋር የአውሮፓ ሻምፒዮን የሆነው ስፔናዊው ሚኬል ሜሪኖ ነው። ይሄ ባህሪያዊ ይመስለኛል። ለምሳሌ አንድ ለእንግሊዝ ቡድን ውስጥ የሚጫወት ጀርመናዊ ተጫዋች ካለ፣ የጀርመን ብዙዋን መገናኛዎች ስለዛ ተጫዋች ብዙ ይናገራሉ፣ የሀገራቸው ዜጋ ስለሆነ። ለምሳሌ ባለፈው ሳምንት በእንግሊዝ ብዙዋን መገናኛዎች የጁድ ቤሊንጋም ነገር ብዙ ቢያነጋግር ነበር፣ እንግሊዛዊ ሆኖ የእንግሊዝን ክለብ የሚገጥም በውጭ ሀገር ላለ ክለብ የሚጫወት ተጫዋች ስለሆነ ብዙ ጊዜ እንዲህ አይነት ትኩረቶች ይደረጋሉ እና ባለፈው ለምሳሌ ከአርስና ጨዋታ አስቀድሞ ማርካ፣ ኤልፓይስ እና ሬሌቮ የሚባሉት የስፔን ብዙን መገናኛዎች ከሚኬል ሜሪኖ ጋር ቃለምልስ ያደርጉ ነበር፣ የሀገራቸው ልጅ ስለሆነ። ከመልሱም ጨዋታ አስቀድሞ እንደዚሁ ያው የአርሰናሉ ማሰልጣኝ ስፔናዊ ነው፣ ሚኬል አርቴታ። ስለዚህ እንዲህ አይነት ሰዎች የበለጠ ትኩረት ይስባሉ። በእንደዚህ አይነት የቻምፒየንስ ሊግ ጨዋታዎች ጊዜ ግን ሜዳ ውስጥም ለአርሰናል በሚሰጠው አገልግሎት መነጋገር ይገባል። ስለዚህ ተጫዋች አርሰናል አሁን ከ19 ዓመት በኋላ ነው ወደ ሳንቲያጎ ቤርናቤው ሄዶ የቻምፒየንስ ሊግ ጨዋታ የሚያደርገው ከ19 ዓመት በፊት በአርሰናል ታሪክ የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ በብዙ ሰው መስማማትም የክለቡ የምንጊዜ ምርጡ ተጫዋች ቲየሪ ኦንሪ በቤርናቤው በጣም አስደናቂ ጎል አስቆጥሮ አርሰናል አንድ ለዜሮ አሸንፎ ነበር። በቻምፒንስ ሊግ ሁለተኛው ዙር ላይ የተደረገ ጨዋታ ነበር። አሁን አርሰናል ይዞ የሚሄደው ሚኬል ሜሪኖ እና ባለፈው ከኤልፓይስ ጋር በነበረው አንድ ቃለ ምልልስ ላይ እኔ እንደ ቲየሪ ኦንሪ አይነት ተጫዋች አደለሁም ብሎ ሳቀ። ወይም እኔ ዳግማዊ ኦንሪ አይደለሁም ብሎ አለ ቴሬ ሄንሪ በነገራችን ላይ በቤርናቤው ሄዶ ባደረጋቸው ሁሉም ጨዋታዎች ላይ ጎል አስቆጥሮ ነበር ከአርሰናል ጋር በዚህኛው አጋጣሚ ግን ከባርሰሎና ጋር ለሶስት ሲዝን መሰለኝ የተጫወተው በሶስቱም ሲዝኖች ላይ ወደዚህ ስቴዲየም የሄደ ጎል አስቆጥሯል ግን ሚኬል ሜሪኖ በጭራሽ የቴሬ ሄንሪ ደረጃ ላይ ያለ ተጫዋች አይደለም በአይነትም የቴሬ ሄንሪ አይነት አጥቂ አይደለም ሁለቱም አጥቂ ተብለው ይሰለፉ እንጂ አጫዋታቸው ፍጹም የተለያየ ነው ይሄኛው አጥቂም አይደለም ሲጀመር አማካይ እና አርሰናል በጉዳት ቀውስ ምክንያት እዛ ቦታ ላይ እየተጠቀመበት ያለ ተጫዋች ነው ግን ምን ይላል እኔ እንደ ቲየሪ ኦንሪ አይነት አጥቂ አይደለሁም ብሎ ሳቀ ከዛ ከኤል ፓይስ ጋር በነበረው አለምልልስ ልልስ ነገር ግን አጥቂ ሆኖ መጫወተን ከሌሎች ቦታዎች ጋር በፕሪንሲፕል ደረጃ የተለየ ነው ብዬ አላምንም ምክንያቱም በሙቭመንት ደረጃ ኦልሞስት ተመሳሳይ ሙቭመንት ነው ስፔስ መያዝ ማለት ነው ከሌሎች ተጫዋቾች ጋር ኬሚስትሪ መፍጠር ማለት ነው ስለዚህ ለእኔ ብዙ የተለየ አይደለም፣ በትክክለኛው ጊዜ ትክክለኛው ስፍራ ላይ መገኘት ነው። ይሄ ፕሪንሲፕል ደግሞ ተከላካይ ሆኖ ለሚጫወትም አማካይ ሆኖ ለሚጫወትም ደግሞ ያውን በሚጫወትበት ስፍራ አጥቂ ሆኖ ለሚጫወትም ተጫዋች ያው ነዋል። ግን አንድ ያነሳው ነገር የአርሰናል አጫዋወት በባላጋራ ቡድን ሳጥን ውስጥ ረጅም ጊዜ ተከማችቶ መቆየት ነው፣ በሳጥኑ ዙሪያ መቆየት ነው፣ ሳጥኑን መክበብ ነው የእኛ አጫዋወት። ይሄ እንዲሆን ደግሞ ብዙ ፕሬስ ማድረግ ያስፈልጋል። እኔ አንደኛው ችሎታዬ በትጋት ፕሬስ ማድረግ ነው እንጂ እንደ ኦንሪ ከመሀል ሜዳ ኳስ እየገፉ ሄዶ ጎል ማስቆጠር አይደለም። እኔ እንዲህ አይነት ተጫዋች አይደለሁም፣ ግን በእኔ የጨዋታ ባህሪ ቡድኑን መጥቀም እችላለሁ አለ። በጣም ጠቃሚ ነጥብ ይመስለኛል። ሚኬል ሜሪኖ በእርግጥ እንዲሁ በግርድፍ ድፍ ካየ ነው ከካይ ሀቨት እና ከጋብርኤል ጄሱስ መጎዳት በኋላ ሚኬል አርቴታ የአርሰናል ዘጠኝ ቁጥር አድርጎ እየተጠቀመበት ነው ምክንያቱም አማራጭ የለውም ደግሞ ከሀቨት ጋር በጨዋታ ባህር የሚቀራረብ አንድ ተጫዋች ካለ ሚኬል ሜሪኖ ነው እና እዚያ ቦታ ላይ በሜክሺፍት አጥቂነት እየተጠቀመበት ነው። በኢመርጀንሲ ምክንያት እየተጫወተ ያለ ተጫዋች ነው። ግን አንድ የሚሰጣቸው ጥቅም ይሄ ፕሬስ የማድረግ የባላጋራ ቡድንን በማያቋረጥ ጫና ውስጥ የማስጨነቃቸው ግን አለው። ይሄንን አማካይም ሆኖ ሲያደርገው ያደርገዋል። አሁን አጥቂ ሆኖ ሲጫወትም እያደረገው ነው። ዝም ብለን በጎል እንዳኘው ካልን አዲስ አጥቂ አርሰናል በጥር አስፈርሞ ቢሆን ኖሮ ና ሚካኤል ሜሪኖ አጥቂ ሆኖ መጫወት ከጀመረ በኋላ ያስቆጠራቸውን ጎሎች ቢያስቆጠር ኖሮ ሰባት ጎል መሰለኝ ያስቆጠረው አጥቂ ሆኖ መጫወት ከጀመረ ወዲህ ጥሩ ዝውውር ነው ትሉ ነበር፣ እንል ነበር አይደለ? ምክንያቱም አዲስ ተጫዋች ነው። አዲስ ቡድንና አዲስ ሊግ ነው የሚላመደው፣ እና በ12 ነው በ11 ጨዋታ ሰባት ጎል ቢያስቆጠር በጣም ጥሩ ሪተርን ነው ማለት ነው። በየጨዋታው በየሁለት ጨዋታው ከአንድ ጎል በላይ እንደማለት ነው። በጎል ዝም ብለን ካየ ነው ጎሎች ያስቆጥራል። የመጀመሪያው የሌስተር ጨዋታ ላይ 20 ደቂቃ ተጫወተ፣ ሁለት ጎል አስቆጠረ። ፒኤስቬ ላይ ጎል አስቆጥሯል። ቼልሲ ላይ ጎል አስቆጥሯል። ማድሪድ ላይ ጎል አስቆጥሯል። ፉልሃም ላይ ጎል አስቆጥሯል። ስለዚህ ጎሎች እያስቆጠረ ነው። ተጫዋቹ ግን በጎል አስቆጣሪነት ብቻ መዳኘት ትክክል አይሆንም። ምክንያቱም ለጎል ማስቆጠር አይደለም አርቴታ የሚያሰልፈኝ ይላል። እዛ ቦታ ላይ የባላ ጋራ ቡድን ላይ ያለማቋረጥ ፕሬሸር ማድረግ ነው። በእርግጥ አንዳንዴም ድሮፕ ያደርግና ወደኋላ ይመለሳል ወደ ኋላ ይመለስና የበለጠ ሌሎች የማጥቃት ተጫዋቾች ልክ እንደ ሀሰተኛ ዘጠኝ ቁጥር ስለሆነ የሚጫወተው አውት ኤንድ አውት አጥቂ ወይም እንደ ቲየሪ ኦንሪ አይነት አጥቂ ስላልሆነ በእርግጥ ኦንሪንም እንደው እንደ ክላሲክ ናይን አልወስደውም እኔ። የበለጠ ወደ ክንፍ ይወጣ ስለነበር እንደው እንደ ንጹህ ዘጠኝ ቁጥር እንደ ሺረር አይነት እንደ ቫን ኒስትሮይ ወይ በሱ ዘመን የነበሩትን ሌሎች ዘጠኝ ቁጥር ወይ እንደ ዳቪድ ትሬዜጌ እንደ ፈረንሳይ ብሔራዊ ቡድን አጣማሪው አይነት አጥቂ አልነበረም። የክንፍ ተጫዋችና የአጥቂ ቅይጥ አይነት ተጫዋች ነው የነበረው። ሚኬል ሜሪኖ ግን ሀሰተኛ ዘጠኝ ቁጥር ነው ስለዚህ የአጥቂ ነፍስ ያለው አማካይ ይሉታል ያ የአማካይነት ካራክተሪስቲክሱ ስላለ ወደ ኋላ ይመለሳል ስለዚህ ሌሎቹ የአርሰናል የማጥቃት ተጫዋቾች የበለጠ እሱ በሚቶ ክፍት ቦታ እየተገኙ እንዲያጠቁ እድል ይሰጣል ማለት ነው ከሌሎች ንጹህ አጥቂዎች ይለያል ሚኬል አርቴታ እንደው ሌሎቹ አጥቂዎቹ ከተጎዱበት በኋላ ማርቲኔሊ ንዛ ቦታ ላይ መጠቀም ይችል ነበር ፍሮሳርን ሞክሮታል አንድ ጨዋታ ላይ በእርግጥ የባለፈውን ጨዋታ እንደዚሁ በአጥቂነት የጀመረው፣ ነገር ግን በቅርብ ጊዜ ከብሬንፎርድ ጋር የነበረውን ጨዋታ ማለት ነው። ስተርሊንግ እዛ ቦታ ላይ መጠቀም ይችል ነበር፣ ጥሩ አመት ባያሳልፍም፣ እነዚህ ፒውር አታከርስ የሚባሉ ናቸው። ግን ይህንን የናቨርስ ሰው ነው እዛ ቦታ ላይ መጠቀም ይጀመር። አርሰናል ኳስ በሚቆጣጠርበት ጊዜ አንዳንዴ ወደ ኋላ ይመለሳል። ይሄ አራት ሶስት ሶስት የመነሻ ፎርሜሽኑ የአርሰናል ወደ ሶስት ሁለት ሁለት ሶስት ና ወደ ሚድፊልድ ቦክስ ይለወጣል እና ያኔ ከአርሰናል። ሶስተኛው የኢንሳይድ አማካይ አጠገብ ይገኛል፣ ከኦደጋርድ እና ከራይስ አጠገብ ይገኛል ብዙ ጊዜ። ስለዚህ ሁሌ ፎካል ፖይንት አይደለም፣ ሌላ አይነት ዳይናሚክስን የሚሰጣቸው ግን አንዱ የሚሰጣቸው ነገር ፕሬስ ማድረግ ነው። ለምሳሌ አሁን የባለፈው የፉልሃምን ጨዋታ ልውሰድ፣ ጎል ያስቆጠረበት ጨዋታ 45 ጊዜ ፕሬስ አድርጓል፣ ወይም 45 ፕሬሸሮች አስመዝግቧል። 45 በጣም ከፍተኛ ነው። ይሄ ከማድሪድ ጋር በነበረው ጨዋታ ደግሞ 41። ብዙ ጊዜ ከሁለቱ የራል ማድሪድ ተጫዋቾች ጋር እናነጻጽረዋለን አጥቂ ሆነው ከጀመሩት ምባፔና ቪኒ ጋር ሁለቱ አንድ ላይ 12 ተደምሮ ማለት ነው። እሱ ብቻውን 41 ሶ ይህንን ከኮንቬንሽናል አጥቂዎች የተለየ ጥቅም የሚሰጥ ተጫዋች ነው። በጎል ማስቆጠር ብቻ መበየን ትክክል የማይሆነው እንዲህ አይነት የተለየ ባህር ያለው ተጫዋች በመሆኑ ምክንያት ነው። የሚያስገርም ሁኔታ ያው እንደ አለፉት ሁለት ክረምቶች ሁሉ ሚካኤል አርቴታ የግራኒት ዣካን ቦታ ለመሙላት ሌላ የግራ ስምንት ቁጥር ተጫዋች ብሎ ነው ያመጣው። የግራኒት ጃካን ቦታ ለመሸፈን ለሁለተኛ ተከታታይ ክረምት መጀመሪያ እዛው ቦታ ላይ እንዲጫወት ታስቦ ከአይሀበት ከቼልሲ ነበር የመጣው። ከዚያ ቀጥሎ ደግሞ ሚካኤል ሜሪኖ ፈረመ። የ2024 የአውሮፓ ዋንጫ አሸናፊ የስፔን ቡድን አባል የነበረ ተጫዋች ነው። ግን አሁን ሁለቱም ተጫዋቾች፣ መጀመሪያ ከአይሀበት፣ አሁን ሚካኤል ሜሪኖ፣ ሚካኤል አርቴታ እነሱን ሊያጫውት ፈልጎ ካመጣበት ሚና ይልቅ በአጥቂነት ነው የበለጠ ጥቅም እየሰጠው ያሉት። ይህ አስገራሚ ነው። በጣም ሲመጣ ተጫዋቹ ለፕሪሚየር ሊግ አካላዊነት የሚሆን ተክለ ሰውነት ተክለ ቁመና ያለው ተጫዋች፣ የአየር ላይ ኳሶች በተለይ ዱዌሎች የሚያሸንፍ ተጫዋች፣ ሳጥን ዘግይቶ የሚያጠቃ ቦክስ ክራሸር ተጫዋች ተብሎ ነው የመጣው። ብዙ ያወራንለት እሱ ነው። ሚኬል አርቴታም ከግራ ስምንት ቁጥሮች የሚፈልገው እንዲህ አይነት ካራክተሪስቲክስን ይመስላል። የበለጠ በስትሬት ላይን የሚጫወቱ ተጫዋቾች ኦደጋርድ ኢንቨርት የሚያደረግ ተጫዋች ነው። በቀኝ ስምንት ቁጥርነት የሚጀምር የግራ ግር ተጫዋች ስለሆነ በዚህ ቦታ ላይ ግን የበለጠ ብዙ ኳስ የማይነኩ ሎተች ከኳስ ውጭ የረጅም ጊዜ የሚያሳልፉ ተጫዋቾች እንዲሆኑ አስቦ ነው ተጫዋቾች የሚያመጣው። እንዳስበው እዛ ቦታ ላይ ስክት አላሉም ተጫዋቾቹ። አሁን ባለፈው የውድድር ዘመን ፋቢዮ ቪየራ፣ ኤሚል ስሚዝሮ አይነት ተጫዋቾች ነበሩት እና እነዚህን ተጫዋቾች በአምስት ተጫዋች እና በሎ ብሎክ ከሚከላከሉ ቡድኖች ጋር ነው ለመጠቀም ይሞክር የነበረው። ለምሳሌ ቪየራ በጉዲሰን ፓርክ ከኤቨርተን ጋር ከሾንዳይ ሸቨርተን ጋር በነበረው ጨዋታ ተጫውተዋል። ኤሚል ስሚዝሮ ከሉተን ጋር፣ ከሜዳ ውጪ ከኖቲንጋም ፎረስት ጋር ከሼፌልድ ዩናይትድ ጋር ተጫውቷል። ሊያንድሮ ትሮሳር ደግሞ ከብሬንፎርድ ጋር ከሜዳ ውጪ በተደረገ ጨዋታ በግራ ስምንት ቁጥርነት ተጫውተዋል። አሁን እነዚህ በቁመት አጠር ያሉ ብዙዎቹም የቀኝ እግር ተጫዋቾች ኤሚል ስሜ ዝሆነ ትሮሳር፣ ፋቢዮ ቬራ የግራ እግር ተጫዋች ነው፣ ግን የበለጠ ቴክኒካል ተጫዋች ከዣካ እና ከሃቨት ወይም ከሜሪኖ ጋር ስናወዳደረው የበለጠ ቴክኒካል ተጫዋች። ግን እነዚህን ተጫዋቾች በጠባብ ቦታ የጎል እድል ለመፍጠር ከሚከለክል ባላ ጋራ ጥቅጥቅ ብሎ ከሚከላከል ባላ ጋር ጋር እንደ መፍትሄ፣ በተለይ ብዙ ጊዜ በአምስት ተከላካዮች ከሚጫወቱ ተከላካዮች ጋር የኦን ቦል ፕሬዘንስ እንዲኖረው ስለፈለገ እነዚህን ቴክኒካ ተጫዋቾች ይጠቀም ነበር። በጠቅላላው ግን ለሲዝን ግን እንዲህ አይነት ተጫዋቾችን የመጠቀም ፍላጎት የለውም። ሚኬል አርቴታ ባለፉት ዓመታት ይህንን አሳይቷል። በኋላ ሜሪኖን አመጣና ሜሪኖ ብዙ እድል አላገኘም እዚህ ቦታ ላይ ለመጫወት። አንደኛ የፕሪሲዝን ዝግጅት ውስጥ አልነበረም ዝውውሩ ዘግይቶን የተጠናቀቀው። ከዚያ ደግሞ ልክ እንደመጣ በመጀመሪያው ልምምድ በልምምድ ሜዳ ጋብርኤል ወደቀበትና ትከሻው ወለቀ። ስለዚህ አልነበረም፣ የመጀመሪያዎቹን ወራት ወይም ሳምንታት በሚገባ አልተጫወተም። ከዚያ ሲመለስ ደግሞ በአማካይ ክፍሉ ላይ እንዲያጣምረው ታስቦ የነበረውና በሶሲዳድ አብሮት የተጫወተው ማርቲን ኦደጋርድ ተጎዳ። ስለዚህ አርሰናል የአማካይ ክፍል ዳይናሚክስ ተቀየረ። ሚኬል አርቴታም በአንዳንድ ጨዋታዎች ላይ በአራት አራት ሁለት መጫወት ጀመረ። ደህና የተጫወተበት አንድ ጨዋታ ነበር አስታውሳለሁ። ከሊቨርፑል ጋር የነበረ ጨዋታ ጎል ያስቆጠረበት ጨዋታ። ግን ከዛ ውጪ በዚህ ሚና የሚታወስ ጥቅም አልሰጠም። ከፕሪስተን ኖርዝ ኤንድ ጋር በነበረ የካራባኦ ካፕ ጨዋታ እረፍት ሰዓት ላይ አሰልጣኙ ቀይሮ አስወጣው። ከዚያ ከጥቂት ቀናት በኋላ ከኒውካስል ጋር በሴንት ጀምስ ፓርክ በነበረው ፕሪሚየር ሊግ ጨዋታ አንድ ሰዓት እንደተጫወተ ቀይሮ አስወጣው። ከዚያ ሶስት ቀን በኋላ ከኢንተር ጋር በነበረው ጨዋታ እረፍት ሰዓት ላይ ተቀይሮ ወጣ። በእርግጥ ምክንያቱ ጉዳት ነበር። ያን ጊዜ ከማንቸስተር ዩናይትድ ጋር በኤፍ ኤ ካፕ በመጀመሪያው አጋማሽ ሰባት ኳስ ብቻ ነበር የነካው። አማካይ ነው እንግዲህ በእርግጥ ሚናው ራሱ ቅድም እንዳልኩት የሎተች ወይም እዛ ቦታ ላይ የሚጫወቱ ተጫዋቾች ረጅም ሰዓት ኳስ እንዲይዙ የሚጠየቁበት ሚና አልነበረም። ግን አርሰናል 65 ፐርሰንት ኳስ በያዘበት በዚያ ጨዋታ ሰባት ጊዜ ብቻ ነበር ኳስ የነካው። ነገር ግን በእነዚህ ጨዋታዎች ላይ አንድ እንደው የሚጠቀስ ነገር ከነበረው፣ ሁል ጊዜም በባላጋራ ቡድን ሳጥን ውስጥ ፕሬዘንስ ነበር። ቁመት አለው፣ የአየር ላይ ኳስ ያሸንፋል። ስለዚህ ጠለቅ ካለ ሚና ይልቅ ወደ ተጋጣሚ ቡድን ሳጥን ቀርቦ ሲጫወት የሆነ አደጋ የመፍጠር ዝንባሌ ነበሩ ግን ያ ቦታ የእሱ ቦታ ሆኖ የአርሰናል የግራ ስምንት ቁጥር መጀመሪያ የታለመለት አይነት ጥቅም እየሰጠ አልነበረም። ደግሞ ሲመጣ በ28 ዓመቱ ስለነበር የመጣው ለአሁን እንጂ ለአሁን ማሸነፍ ተብሎ የመጣ እንጂ ለወደፊቱ እንዲጎለበት ሁለት ዓመት ሶስት ዓመት የሚጠበቅ አይነት ተጫዋች አይደለም። የአውሮፓ ዋንጫ አሸንፎ የመጣ 28 ዓመት ተጫዋች ነው። ስለዚህ አሁኑኑ ቡድኑ እንዲያሸንፍ እንዲያግዝ ተብሎ የመጣ ተጫዋች ነው። ስለዚህ እያንዳንዱ የሚባክን ሳምንት ለወደፊቱ ኢንቨስትመንት ተብሎ የሚባክን ሳምንት አልነበረ እና ዝውውሩን በተመለከተ ተገቢ ጥያቄዎች ነበሩ። በኋላ ግን ልክ እንደ ካይ ሀቨት ሁሉ ጠቃሚ መሆን የጀመረው የበለጠ አጥቂ ሆኖ መጫወት ሲጀምር ነው። ሀቨት እኮ መጀመሪያ ከመጀመሪያዎቹ 17 ጨዋታዎች 14ቱን አማካይ ሆኖ ነበር የጀመረው እና ለዛ ስፍራ የሚሆን ተጫዋች ነው ወይ የሚል ውይይት መደረግ ጀምሮ ነበር። የአርሰናል ደጋፊዎችም ዣካን ይናፍቁ ነበር። ሀቨት ያንን ቦታ መሙላት አልቻለም። በኋላ ሚኬል አርቴታ እንዲያውም ሌሎች አማራጮችን እያየ ተጠባባቂ ወንበር ላይ ማስቀመጥ ጀምሮ ሁሉ ነበር። ግን አጥቂ ሆኖ መጫወት ሲጀምር ባለፈው የውድድር ዘመን አጋማሽ በሁለተኛው አጋማሽ በተለይ ዴክላር ራይስ ያንን ቦታ የያዘ የግራ ስምንት ቁጥርነት ቦታን ሜሪኖ አሁን እንደሚያደርገው ያኔ ሀበት አጥቂ ሆነ እና ሁለተኛ የውድድር ዘመን አጋማሽ በጣም የተዋጣለት ነበር። ለዚህ ተጫዋችም ለአርሰናል እና ነገሩ በጣም ተመሳሳይ ነው። ሜሪኖ የሰላሳ 30 ጎል አጥቂ ምናምን የሚሆን አይደለም። ከዚህ በኋላም አጥቂ ሆኖ የውድድር ዘመኑ ከተጠናቀቀ በኋላ የሚቀጥል አይመስለኝ። ምክንያቱም አርሰናል አጥቂ ማምጣቱ አይቀርም። አሁን ማንን የሚያመጣው የሚለውን አናውቅም እንጂ ከጉዳት ከሚመለሱ ተጫዋቾች ባሻገር አንዳንድ መረጃዎች ላይ ሀቨርትስ የውድድር ዘመኑ ሳይጠናቀቅም ሊመለስ ይችላል ይላሉ። ስለዚህ ሀቨርትስ አንድ አማራጭ ነው። ግን ቪክቶሪዮ ኬሬሽ ወይም ቤንያሚን ሼሽኮ ከሆነላቸው ኢሳቅ ወይ ሌላ አጥቂ አርሰናል ማምጣቱ ስለማይቀር ሚኬል ሜሪኖ ለወደፊቱ ዘጠኝ ቁጥር ሆኖ እየተጫወተ የሚቀጥል አይመስለኝ። ምናልባት ግን ይሄ ሚና ሳጥን ውስጥ ምን አይነት ተጽዕኖ መፍጠር እንደሚቻል ያስተምረው ይሆን። ዋናው ጥንካሬው ግን እንዳልኩት ያለ መቦዘን መሮጥ፣ ብዙ ፕሬስ ማድረግ። ይህንን የሚያደርገው አሁን ከፉላም ጋር በነበረው ጨዋታ 45 ጊዜ ፕሬስ አደረገ። ከ45ቱ መካከል ስምንቱ አርሰናል በካውንተር ብሬክ፣ በካውንተር ፕሬሲንግ ያጠቃቅባቸውን አጋጣሚዎች የፈጠሩ ኢንተርሴፕሽኖች ነበሩ። ዮዋኪም አንደርሰንን ያለማቋረጥ ፕሬስ ያደርገው ነበር፣ አንድ ቦታ ላይ ስህተት እንዲሰራ አስገድዶት ከዚያ ተርኖቨር የመጣ ኳስ ነው። ራሱ ተጫዋቹ ጎሉን ያስቆጣል። ስለዚህ ተጫዋቹን እንደው እንደ ቀድሞ የአርሰናል ሌጀንድ እንደ ቴሪ ኦምሪ መበየን ትክክል አይሆንም። የቴሪ ኦምሪ አይነት ተጫዋች አደለም፣ ወይ ጎል አስቆጣሪ ተጫዋች አደለም። ሲጀመር ማጥቂ አደለም። በድንገቴ እዛ ቦታ ላይ እየተጫወተ ያለ ተጫዋች ነው። ግን ለምሳሌ እድሎች ሲገኙ ደግሞ ጎሎች ማስቆጠር ይችላል። እድሎች ሲገኙ አጨራረሱ የሚታማ አደለም። በጭንቅላቱ ጎሎች ማስቆጠር ይችላል። የሌስተር ጨዋታ ላይ የቼልሲ ጨዋታ ላይ አሳይቷል። በቀኝ እግሩ ጎል ማስቆጠር ይችላል። የፔስቬ ጨዋታ ላይ የፉልሃም ጨዋታ ላይ አሳይቷል። በጣም በግሩ ማጨራረስ ሪያል ማድሪድ ላይ ጎል ማስቆጠር ይችላል። በነገራችን ላይ ሚኬል ሜሪኖ የቀድሞ የሪያል ሶሴዳር ተጫዋች አይደለም። እስካሁን ድረስ በፕሮፌሽናል የእግር ኳስ ተጫዋችነት ህይወቱ በባላ ጋራ ቡድንነት ከገጠማቸው ቡድኖች ሁሉ ብዙ ጎል ያስቆጠረበት ቡድን ሪያል ማድሪድ ነው። አምስት ጊዜ ሪያል ማድሪድ ላይ ጎል አስቆጥሯል ባለፈው ጨዋታ ላይ ያስቆጠረውን ጎል ጨምሮ ማለት ነው። የሶሴዳድ ተጫዋች እያለ ማድሪድ ላይ አራት ጎሎች አስቆጥሮ ስለሚያውቅ ግን በጎል ማስቆጠር ማብራራት ትክክል አይደለም። የዚህ ተጫዋች መሰለፍን ተከትሎ ዴክለን ራይስ ለምሳሌ የበለጠ የባላጋራ ቡድን ሳጥን ውስጥ ኳስ መንካት ጀምሮ፣ ወደ አርሰናል ከመጣበት ጊዜ ጀምሮ በተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ እየነካ ያለው ዴክለን ራይስ ከሚኬል ሜሪኖ መምጣት በኋላ ነው። ምክንያቱ ግልጽ ነው። ምክንያቱም ሜሪኖ ድሮፕ ያደርጋል። ስለዚህ ከጀርባ የሚተው ስፔስ አለ የባላጋራ ቡድን ተከላካይን ስቦ ይወጣል በሙቭመንቱ ምክንያት ስለዚህ የአርሰናል ሁለት ስምንት ቁጥሮች የተጋጣሚ ሳጥን ውስጥ የበለጠ ኳስ ማግኘት የሚችሉበትን አጋጣሚ ይፈጥራሉ ማለት ነው የአየር ላይ ኳሶች ያሸንፋል ለምሳሌ እንደ ዋይስካውት ዴታ ከሆነ 66 የአየር ላይ ፍልሚያዎች ላይ ተሳትፎ 41ዱን አሸንፏል 62 ፐርሰንቱን አሸንፏል ስለዚህ ይሄ የዱዌል ችሎታ ደግሞ በተለይ ታርጌት ማን ሆኖ ለሚጫወት ታርጌት ማን አይደለም፣ አሰተኛ ዘጠኝ ቁጥር ነው፣ ግን ደግሞ የአየር ላይ ኳሶች ማሸነፍ አለበት። አርሰናል በነገራችን ላይ በፕሪሚየር ሊግ ብዙ ረጅም ኳሶች ከሚጠቀሙ፣ ብዙ ክሮሶች ከሚጠቀሙ ቡድኖች መካከል አንደኛው ስለሆነ የአየር ላይ ኳስ የሚያሸንፍ ተጫዋች ፕሬዘንስ ያስፈልጋል። ብዙ ጊዜ የቆሙ ኳሶች መከላከል፣ ማጥቃት ምን እናነሳለን፣ ግን በክፍት ጨዋታም ቢሆን ብዙ ክሮሶች ያደርጋል። በቀጥታ ከራያ የሚመጡ ኳሶች አሉ። አርሰናል በዳይሬክት ማጥቃት አደገኛ ቡድን ነው፣ እንደው ደንበኛ የመልሶ ማጥቃት ቡድን እንኳ ባይሆን ለዛም የሚሆን የአየር ላይ ኳሶች የማሸነፍ ባህሪ አለው። ይሄ ደግሞ ሶሴዳድ ውስጥ የነበረበትም ጊዜ ላይ ብዙ የተነገረለት ነው። ከአማካዮች የሱን ያህል በአምስት የአውሮፓ ሊጎች ብዙ የአየር ላይ ኳስ ያሸነፈ ተጫዋች አልነበረም። ይሄንን በስፔን ያሳየ ነበር። አሁን ደግሞ በአጥቂነት በዚያ መንገድ እያሳየ ነው። ስለዚህ ከ19 ዓመት በኋላ ፍጹም ሌላ አይነትም ሌላ አይነት ፕሮፋይል ያለው ተጫዋች ነው። እንደ ቴሪ ኦንሪ አይደለም ግን የራሱ ደግሞ ጥንካሬዎች